በቃ በውስጥ እየመጡ ምን ሆነክ ነው? ደህና ነህ ወይ እንትን የሆነ ቤት እየተዋይች የተከፋው ከመሰላቸው አይዞክሽ በቃ እንዴ የሚሉ ሰዎች ወላሂ። ከዛ ደግሞ ትንሽ ገፍች እንዴት ነው እሺ እኔ ደህና ነኝ እናንተ ስን ደህና ናችሁ ስላችሁ የሚገርም የሚገርም መአት የሆነ ጉደላያቸው ላይ ተሸክሙ እኔ ነገር ያስጨንቃቸው እሱ የቤተሰብ ስንት ቡድን፣ ብቸኝነቱ፣ ሐዘኑ፣ መሰበሩ፣ በሰው መከዳቱ ጀርባቸው ላይ ጭነው የኔ ደህና ነገር እንዴት ነው? አንተ ዋናው ነው፣ ደህና ሁን፣ አላህ ያውቃል ይላል። እንደዚህ ይቻላል። በጣም ግራ የሚገባኝ በጣም በጣም አንድ በጣም የምወዳት ደስታ አለች እና ያው ሁላችን እንቀጠሯዋለን በጀነት ማለት ነው። ለምሳሌ እሱ ነው ሁላችን እንዳንቀር እና እኔ አይዱን ነው ምሳር እኔ አደርጋለሁ ብዬ የማስበው ነገር ብዙ እህቶችን ለማገዝ እሞክራለሁ። ጎስ ብዙ በቃ ህይወት ላይ በሆኑ ሰዎች ምክንያት ነጥብ እየጣሉ ያሉ ሴቶች አሉ። እነሱ ለማገዝ እሞክራለሁ። እኛ በተረፈን ምን ማድረግ እራሱ እንዳለብን ላይ ማለት ነው አክቹሊ ዛሬ ልናገር የፈለኩት ነገር በአጠቃላይ ይሄ ነው ሶስት ነጥቦችን ለማንሳት ሞክረናል አንደኛው ነጥብ እኛ ሙስሊም የሆን ነው አላህን ለመገዛት አራት ሚስት ለማግባት አይደለም ወይ ደግሞ የሆነ ሙስሊም ጀማ ውስጥ ሰለምት እኮ ነው ምናምን ፌመስ ምናምን ለመሆንም አለ ወይ ደግሞ ክርስቲያኖችን ለመበቀልም አልሰለም የሰለም ነው አንድን አምላክ በብቸኝነት በመገዛዙት ይሄ የሚገኘውን ጥፍጥና እሱን ለማጣጣም ህይወታችንን ላይክ ሞታችንን ለህይወት ለማለት ወላሂ እኔ ሞት አልፈራም። ይሄን በኮንፊደንስ ነው ነገራችሁ። ሞት አልፈራም። ሞትን ግን ምናልባት ከፈረው እኔ ሞቼ የምጎልባቸው ሰዎች ካሉ ብያለሁ። ምክንያቱም አንድ ሰው እኮ አንድ ቀን ራሱ ቢቀር የት ሄዶ ነው ይባላል። ቢሞት ደግሞ አስቡት። ሶ አምላክን በመገዛት ሞታችንን ለህይወት በማጥቅ የሰለሙ ሁለት አንደኛ ነገር፣ ሁለተኛ ነገር ምን አወራ። አላህ በነገሮች ሁሉ ትክክል እንደሆነ እንረዳ። አላህን በመታገስ ውስጥ የትልቅ ምንዳና ትሩፋት ባለቤት ነው። ወቃችሁ አይደል? እና አላህ ምንም ነገር ሊሰጠን ቢፈልግ ሊከለክለው ይችላል። ሊሰጠንም ላይሰጠንም የሚችልበት ምክንያት ምንድን ነው? ከሰጠን የምንጠፋ ከሆነ ይከለክለናል፣ እንድንጠፋ ስለምንባቸው። ያንን ነገር ለእኛ በመስጠት ደግሞ ማትረፍ የሚፈልገው ነገር ላይ ትርፋማ ትርፋ ማምን ከፍ ከሆነ በመንገዱ የምንጠጣ የምንባረክበት ነገር ከሆነ አላህ ይሰጠም። ሶስተኛው ነገር ደግሞ ምንድን ነው? ማንን ሰው ማንን ለመምሰል መጋጋት የለበትም። ዋናው ሀሳቡ ነው። መልካም ሆኖ ማለት ላይክ ሰው መልካም ነኝ ብሎ እስካሰበ ድረስ መልካም ነገር ማድረግ አለብኝ ብሎ እስካሰበ ድረስ የሀሳብ ጭ ስለዚህ እኔ አዲስን አለ መሆን አልፈ ኔቨር መሆን አልፈ እኔ በህይወቴ የገባኝ ነገር አዲስ የሆነችውን የትኛውን አይነት ነገር መሆን አልፈ እሷም እርግጠኛ ነኝ እኔ የሆንኩትን ምንም አይነት ነገር መሆን አልፈ ግን ሀሳባችን ግን የሁለታችንም መልካም ምናልባት እሷ ወጥ ከሰራችን ችን እንጀራ ጋግር ይሆናል ወጡንም እንጀራውንም ካሰራው ብሎ መጋጋጡ ተገቢ አይደለም። በቃ ሁሉም ሰው የየራሱ አላማ አለው። ለዛ ነው አላህ ሁላችንንም የተለያየ አርጎ ይፈጥራል፤ እንጂ ሁላችሁንም ጃቢር አርጎ ይፈጥራችሁ ነበር። ሁላችሁም ወይ እንጀራ ተጋግራላችሁ፣ ወይ ወጥ ትሰራላችሁ። ግን ሁላችንም የተለያየ መልክ፣ የተለያየ ስም፣ የተለያየ አስተሳሰብ የኖረን የተለያየ ራሳችንን የሚመጥን ነገር ለመስራት እነዚህ ሶስት ነገሮችን አስበናል አይተናል ማለት እነዚህ ሶስት ነገሮች በህይወቴ ሰምቻቸው አይቻቸው አይደለም፣ በህይወቴ ሀፕን አድርገው ያው አሳይቻቸዋል። አላህ የሰጠኝን አሳይቻቸዋል፣ የወሰደብኝን አሳይቻቸዋል። አላህ መጥቶ የወሰድኩብህን ልመልስልክ ቢለኝ አረ፣ እኔ አልፈልግም ጾሲኝ፣ አረ እኔ አልፈልግም። አላህ እንደገና ልፍጠርልህና ህይወትህን እንዴት ላርግልህ ቢለኝ አሁን አሁን አሁን የኖርኩትን ህይወት ልገምልኝ ነው። ምክንያቱም አለ ትክክል ነው። ትክክለኝነትን አጠቁኝ አላይ እኔ እና እሱ ብቻ ነን የምናቀ። እና መታገዝ መልካም ነው መታገዝ ትግስት ትግስት መታገዝ አሪፍ ነው። መተናነስ፣ ትህትና፣ ሰው ማክበር፣ ሰው እንዲያደርግላችሁ የምፈልጉትን ነገር ለሰው ማድረግ። ፕላስ ደግሞ እንደ ችግር የምናነሳቸው ነገሮች አሉ የእናንተ ሃይማኖት ሲሰደብ እንደሚከነክናችሁ የሰው ሃይማኖት ዓለም ነው። ዓለም እኮ ምን የምንለው ነገር አለ። ለወገኖቻችን ስናስተምር እናንተ ተምራችሁ ባሰል ሙልን እንኳ እስልምና እኮ እንደዚህ ነው ብላችሁ ከእኛ ጋር ብትኖሩ እራሱ አሪፍ ነው ብለን እናገራለን። ስለዚህ መከበር ከፈለጋችሁ የሰው ነገር አቱ አክብሩ እና ሀሳባችሁ ጠቅላላ እንደዚህ ነገር ይሆናል። በመጨረሻ የምፈልገው ነገር ያው አንዳንድ የተወሰነ ነገር አጋጥሞኝ ነበረ። ላይክ ፐርሰናል ዩኒሪ አክቹዋሊ እንዲህ ከባድ ነው ማለት አልፈልግም። ያው አይ ቲንክ ትንሽም የቆየ ነገር ነው እና የሆነ እንትንም ማለት የሆነ ማከባበድ ምናምንም አልፈልግም። ምክንያቱም እንደነገርኳቸው ያስተማርኳቸውን ነገር ውሃ እንዳልቸለስበት ትክክል ነው እያልኩኝ ነው የሚሄደው ማለት ነው እና በቃ ከአቅሜ በላይ ሲሆን ትንሽ ድብቅልና እንትን እላለሁ። በቃ ነገሯን እንትን አውጣታለሁ አወርዳታለሁ እንጂ አላህ በነገሮች ውስጥ ትክክል ትክክል ነው። እና በዛ ሁኔታ ውስጥ ምናምን ነገር ያው በቃ ጥሩ ያልሆኑ ነገሮች ተፈጥረዋል። ያ ምንድን ነው? የሚከብድ ይመስላል አይከብድም ይመስላል የሚከብድ ማለት ነው ሰው ቤት ከሌለው የማይኖር ይመስሏል፣ ግን ቤት ሳይኖር የሚኖር ሰው አለ የምናውቀው ማለት ነው። ደስተኛው ሚገርም ዝናብ እየዘነበ ለጥቁ ታይታቸው ስትትባ መስችላለ ይቻላል፣ የማይቻል ነገር የለም። ሶ በእነዚህ ሁኔታዎች ውስጥ የኔን ጭንቀት በእኔ ደረጃ ተጨንቀው የሆነ ስለኔ የሆኑ ሰዎች ተሰብስበው እንዴት ሆኖ ነው እንዴት ገብቶ ነው እንዴት ወጥቶ ነው ምናም ብላችሁ ተጨነቃችሁ። ኃይሉ ነው። እኔ ምንም ቃል የለኝ ምንም ማለት ነው። እና እኔ ያው ማመስገንም አልፈልግም ያው ለአላህ ብሰጠ ነው የሚሻል የናንተን ነገር። ምክንያቱም እኔ ከምሰጣችሁ ነገር አላህ የሚሰጣችሁ ነገር ይሻላችኋል። ልንገራችሁ፣ ወላሂ ከእኔ አንደበት ከምሰሙት ነገር ይልቅ አላህ በህይወታችሁ ግልብጭ ብጥ አድርጎ የሚቀይረው ነገር ይሻላል። እና እኔ አላህ በህይወቴ ለእኔ ያደረገልኝ ለእኔ የሰጠኝ ነገር አለ ከድሮ ጀምሮ ማለት ነው። የሰጠኝ ነገር የከለክለኝም ጭምሮ መርዝ ሆኖ ህይወቴን ሊያበላሹ እኔ ግን በጣም እየወደድኳቸው ህይወቴ በጣም ያስፈልጉኛል፣ ከሌሉኝ እኮ ሞቷሉ ብዬ ያሰብኳቸው ነገሮች ከህይወቴ ተነቅለው ወጥተው፣ ከተነቀሉ በኋላ አድረሽባቸው አይቻልም። እንደዚህ አይነት ነገሮችም ካሉ በህይወቴ ይቀጥል የምከለክለው ነገር ይቀጥላል። አላህ በሕይወታችን እኛ እንድንወድቅ እኛ እንድንዋረድ እኛ ከመንገዱ እንድንወጣ የሚያደርግንን ነገር ንቅል አድርጎ ያወጣል። እኛ ደግሞ እሱ ንቅል አድርጎ ጽድቅ አርጎ ያወጣል። እኛ ደግሞ ያንን ነገር የመቀበል ያንን ነገር የመታገል ያ ነገር ላይ ያለመጨናጫ እንዳንነጫነጭ አላህ ውዳችንን ሰጥያለን። አላህ ሁሉ ይሄንን ነገር እንድናስብ ያደርግ። ስለዚህ እንግዲህ እንደነገርኳችሁ እኔ የተደረገልኝ ነገር አይሆን፣ እኔ ለየትኛው ምን ነገር አድርግ እንደሆነ አላውቅም፣ ግን አንድ የሚገባኝ ነገር አለ። አላህ ሲሰጥ አይን የለውም። አላህ ሲሰጥ አይን የለውም። እንደ አላህ እናት አትሰጥም፣ እንደ አላህ አባት አይሰጥም። ስለዚህ አላህ በቃ ሰጥቶኛል ብዬ ነው በእናንተ በኩል ስለተደረገልኝ ነገር ሁሉ፣ ስለተሰጠኝ ፍቅር፣ ስለተሰጠኝ ክብር፣ ስለተደረጉልኝ ድዋዎች፣ ስለተደረጉልኝ ሁሉ ነገሮች በቃ አላህ ነው ይሰጥ፣ ሌላ ምንም ነገር የለምና፣ እንደዚህ አይነት በረከት እንደዚህ አይነት ጸጋ አላህ በሁላችንም ህይወት ውስጥ ያምታል። ሁላችንም ወደ ህይወታችን የሚመጡ መልካም ነገሮች ማንሰበርባቸው ሰበረባቸው ያድርግልን የተሻለ ከፍ የምንልበት እርፍ የምንልበት ሙለት የምንልበት አላህ ያደርግልን። በተረፈ እንግዲህ ሀገራችንን ዓለምን ሰላም ያደርግልን አላህ። እንግዲህ የተቸገሩ ካሉ እንግዲህ አላህ ይድረስላቸው። የተከፉ ካሉ እንዲጽናኑ፣ የጎደለባቸው ካሉ እንዲሞላላቸው ነገር የተጣመመባቸው ማቃናት እየፈለጉ ነገር የተጣመመባቸው ባለ አላህ ያቀናቸው፣ እና አላህ የተሻለውን ነገር በሁላችንም ህይወት ውስጥ ያምጣ። አብዞ ለእናንተ እገሌ ገሌ አይደለም ለእኔ ስለ እኔ ላላችሁ ፍቅር ላላችሁ ክብር ስላላችሁ ነገር ሁሉ አላህ የተሻለውን ነገር ይስጣችሁ። እንግዲህ ሁላችንም እዚህ የተሰበሰብነው እኔም ለእኔ ጥቅም እናንተም ለእናንተ ጥቅም ያሰባሰበችን አንድ ነገር ናት። እሷ ነገር ደግሞ ምንድን ነው? እንግዲህ በቻልነው መጠን እቺ ያወቅናትን እውነት ለወገኖቻችን ገልጠን ወደ እኛ በቃ በቁጥር ከጨመረን እኛ ያገኝህትን ነገር ካገኘን እና እንግዲህ ያው እሱ ላይ ነው እንግዲህ ፎከስ ልናደርግ የምንችለው ኢንሻላህ። እኔንም አላህ ሄርዳኝ እነዚህ ላይ ነገሮች ፎከስ አድርገን ከዚህ በላይ ለመስራት እንሞክራለን። ለወገኖቻችን አላህ ሂዳ ይስጣቸው። በመጨረሻ ማለት የምፈልገው ነገር ካለ የምለው ነገር ምንድን ነው የአቅም ይሁን የአቅም ይሁን አልችልም፣ የማልችለው አልችልም ማለት ሰው ነኝ። ያው ሰው ሊያደርግ የሚችለውን ነገር ብቻ ነው የማደርገው እና ምናልባት ፐርሰን ይህኔ ትልቅ ሕይወት ኖሮ አይደለም ወይ በእድሜም ትልቅ ሆኜ አይደለም ግን ስለ ሕይወት ከገባችን ነገር አንጻር ከጃ ሕይወት እኮ እችን ነገር ልናተርፍ እንችላለን ብላችሁ የምታስቡት ነገር ካለ ምናልባት እንደ እህትም ወንዶችም ሆናችሁ እንደወንድም እንደምንም እንደ ምንም ነገር ማለት ነው፣ ስለ ህይወት ባላችሁ ነገር፣ ስለ ሃይማኖት እንዲሆን ይችላል። ልታዋኙኝ የምትፈልጉ ሰዎች ካላችሁ በውስጥ መጣችሁ ልታወሩ ትችላላችሁ። ማገዝ የምችለውን አግዛሉ። ምናልባት ሌላ ማድረግ የምችለው ነገር ካለ እንግዲህ እናንተ ተነግሩኛላችሁ። ግን በቃ ምስጋና ያንስባችኋል ብዬ ስላሰብኩኝ እኔ ወደ ማመስገኑ ሳይሆን አላህ ለእኔ ያደረገልኝን ነገር ለእናንተ ያድግኛል ያ ነው የምላችሁ። ታጋሽ ልብን አላህ ይስጠን፣ ሁላችንን ሰፊ አድርግልን በማለት ነው። እንግዲህ በጣም ነው ረጅም በጣም ያህል አይሉ በቃ ብር ብርቅ ነው። እንደ ሰባት መቶ ምናምን ሰው ከዚህም በላይ ላደርግ እችላለሁ። ዋናው አንተን ከፍ ያደርጉ እኔ ከፈለኩ እሰጥሀለሁ ይለናል። ሌላ እኔ ብቻ አይደለም ለሁላችንም አላህ ከፍታችንን ደስታችንን የሚፈልግ ወላሂ። እና የዛሬው እንግዲህ የዛሬው ሐሳብ የሚሆነው ነገር ምንድን ነው? አላህ መስጠት ቢፈልግ የሚከለክለው የለም። አላህ መስጠት ቢፈልግ የሚከለክለው የለም። ጀዛከላ ይሄር ሁላችሁንም እንግዲህ አመሰግናለሁ። አላህ ያክብርልኝ። ይሄ ራሱ ያወራሁት ነገር በቂ ሆኖ አይደለም፣ በኤፕሶድ ከፋፍለ ነው አንድ አስር ክፍሎች ምናምን ነገር ይዘን እንደዚህ አይነት ሀሳቦች ላይ እንመሰጋገናለን። እንሻላ ለእናንተ ስለማይበቃችሁ ማለት ነው፣ ካደረጋችሁት ነገር አንፃር አይደለም፣ ለማድረግ ካላችሁ ሀሳብ አ ካላችሁ ፍላጎት ካላችሁ ፍቅር አ ወላሂ እንደዛ ለመሆን ራሱ በቂ ምክንያት የላችሁም፣ በቃ ሆናችሁ ያለ ታስቀናላችሁ። ወላሂ እኔም እንደናንተ አይነት ልብስ ላይ አዲስዬ፣ እንግዲህ ኢንተርቪው ያልሽውን ነገር ሌላ ቀን ኢንተርቪው ታደርጊኛለሽ። ይህንን ለማውራት ነው የፈለኩት። ጀዛከላህ ኸይር። እንዲህ እንደተሰበሰበን አላህ በጀነት ይሰበስበን በነፃነት ደግሞ የዚያን ጊዜ ስ ኢንሻላህ አላህ ፈቅዶ ከተገናኘ ብዙ የምንካፈላቸው ነገሮች አሉ። እዛ እስከምንደርስ ደግሞ በምድርም እስከምንችለው ድረስ ያሉ መልካም ነገሮችን እንካፈላለን። ደስቶችን አብረን እንደሰታለን፣ ሀዘኖችን አብረን እናዝናለን። ለሰዎች ውድቀት እንዳንውላ አላህ ይጠብቅ። አላህ አንተንም ካሰብከው ደረጃ ያድርስክ ልልክ ፈልጋለሁ። አላህ በእውቀት ላይ እውቀት፣ በልም ላይ ልም፣ ያሰብከው ሁሉ ያሰብካቸው ሁሉ ሀጃዎች በሙሉ አላህ ሱብሃነሁ ወተዓላ ያሳካልክ። ሀቢቢ ወላሂ ዱዓ ስናደርግልክ ነበረ አላህ በሚያውቀው ነው። አላህ ያውቃል። አላህና እኛ ነን የምናውቀው ውስጣችንን። እና አላህ ካሰብከው ደረጃ ያበዘ ወላ ነገሮች ተስተካክለውልክ ሁሉ እስከ በጣም ጓጉቻ አለው። አላህ ሪዝቅን ለጋሽ ነው እና አላህ ለአንተ ያሰበውን በሙሉ አንተም ያሰብከውን በሙሉ ሪዝቅን የስጥቅ። አላህ ይጠብቀ ሀቢቢ፣ ለአላህ ብዬ እወድ አለው። ሁሉም ለአላህ ብለው ይወዱካል። አይ ቲንክ አላህ ይጠብቀ ሀቢቢ። አሚን አሚን ብያለሁ። ያው እኔም ለእናንተ መወደድ ያንሳልና እኔ ለአላህ ብዬ ነው የምወዳችሁ። ሁላችሁ ኩራት ነው እናንተ መሀል ራሱ መገኘቱ ማለት ነው ኩራት ነው። እኔ በጣም ነው የማዝነው እዚህ ባህል ላይ ለሌሉ ሰዎች ማለት ይሆን አለ ግን ቦታ ማለት ከዚህ ሌላ ቦታ አለ ይሄ የሚያስቆራ የሚያስደስት ብለሲንግ፣ መባረክን የሚያሰማ ስሜት ሳይሆን አለ እኔ እንጃ፣ እኔ አላውቅም። እኔ በህይወቴ እንደዚህ አይነት ጥርቅም ውስጥ ራሴን አገኘዋለሁ ብዬ አስቤ አላውቅም። ግን በቃ አላ ሲሰጥ እንደዚህ አይኔ ነው። ስለዚህ አሚን ብያለሁ። ጀዛክር ለሄር ነው ቢሉ እና እኔ አሁን ማውራት አልችልም። ስሜት እያደረጋችሁኝ እና የምመርቁኝ ሰዎች ካላችሁ ኮመንት ላይ መልስላቸዋለች እንደምንም ብዬ ነው እስካሁን ያለት ቀጥሉ። በቃ አዲስ ካለች ሰላም አለይኩም አረሕማቱላይ በረካት። ወንድማችን ማሻ አላህ ተባረክ። ራህመን ከቅድም ጀምሮ የምትናገራቸው እያንዳንዱ ነገር በጣም ደስ ይላል። አልሓምዱላህ አላህ ሲወድግ የማታውቀውን ሰው ሁሉ ይልክልሃል። ዩ እንኳን እንደዚህ ቋንቋ ክን እያወቁ አንተ ምትናገረውን እየተረዱ ሳይሆን ቋንቋ ክን ማያውቁ አንተ ምስምን ስለምን እያወራህ እንዳለ ማያውቁ ኢላሃ ኢለላህ ብቻ ን የሚያስተሳስራችሁን ሁሉ አላህ ይልክልሃል። እና ማሻላ ሰውን ያላመሰገነ ደግሞ አላህን አያመሰግንም። ጀዛከላህ አልፍ ኸይር እናንተም ላአላህ ብላችሁ የምትወዱ አላህ ሁላችሁን የሚደረጁ ኮሚስር በጣም ብዙዎቹ ማሻላ ፍቅራቸውን እየገለጹልህ ነው ይሄ ከአላህ መሐባ ውጪ ምንም የሚባለው ነገር የለም አላህ ሲወድህ ነው ሰውን እንደዚህ የሚልክልህ አላህ ሲወድህ ነው ምድር ሰማዩ የምትወድህ አላህ ሲወድህ ነው ከውኑ ላይ ሁሉ ያለው ያለውን የሚወድግና አላህ ይጠብቅክ ያንተን ውስህን የሚያውቀው ደግሞ አላህ ነው እና ላንተ የሆነውን ኸይረኛውን መንገድ ሁሉ አላ ይፈትልን የምጠነክርበትን እና ከአንተ ጎን የምትሆነዋን ለዲን የምታበረታታ ከጎናህ አላ ስብሃነ ወተዓላ ያምጣ። እና እንሻአላህ ከጎንህ ነን እኛ። በዱአይም ሰው በሚችለው አይደለም፣ ሰው በሚችለው ነው ሰው ጋር የሚቆመው። እኛም በምንችለው ሁላችሁም ሰለምት የሆናችሁ ወንድም ውጪ እህት ውጪ፣ እንዲሁም ሙስሊም ሆናችሁ በሁሉም ነገር አብረን ነን። ምክንያቱም ሙስሊም ማለት እህትና ወንድም ውጮች ነን። ሙስሊም ማለት በቋንቋ ብንለይ፣ በተለያየ በከለራችን ብንለያይ፣ ኢትዮጵያ ውስጥ ያለ ሙስሊም፣ አሜሪካ ውስጥ ያለ ሙስሊም ላኢላሀ ኢለላህ አንድ ያረጋችኋል እና እና ይሀ ገመድ ደግሞ ማለት ነው ከያዝን አይበጠስም። ጠንካራው ገመድ አለም ላይ የላኢላሃ ኢለላህ ገመድ ነው፣ እና ያህንን ገመድን አላህ ያሳወቀን ውስጣችንን አላ ኢንባትን ከውስጣችን እንዲበቅል ያላደረገልን አላህ አላሁመ ለከልሐምድ አንተን በርታ። ምንም አይነት ነገር ብዙ ነገር ስላሳለፍክ ምንም አይነት ነገር ቢመጣ ይሀ ጠንካራ የሆነውን ልብ የሁሉንም መቀበያ

አልሐምዱሊላህ ለዚህ ኑር ለሆነው ስንበላ ስንጠጣ፣ ለሁሉም ነገር ስንተኛ ስንነሳ፣ ለሁሉም ነገር ሱዓላችን ጀዋብ ያለውን እስልምና ለሰጠን አላህ አላሁመ ለከልሐምድ። ይህንን መስመር ውስጥ አንድ አድርጎን ዛሬ እንደዚህ እንድንነጋገር አንዳችን አንዳችንን አክብረን አከሌ እኮ እንደዚህ ነው አከሌ እንደዚህ ነው ብሎ ይህን ማስተዋልነትን ራሱ ለሰጠን አላህ ይሄ አከሌ ወንድሜ ነው የአኸራ ወንድሜ ነው

ነገ አላሁ ስብሐነው ተዓላ ጃህርን እንድናየው አላህን ፊት ለፊትን እንድናየው ከምናረጋቸው ጉጉቶች ውስጥ አንዱ ስለሆነ አላህ ለዛ ለተመኛችሁለት ለዛ ላወጣችሁለት ሰደቃ ማለት ነው፣ አላህ ይተካላችሁ። ሰደቃ እኮ ከምንም ነገር አለ አይደለም። እናንተ ኸይርን ነገር የምትሰሩት ነገር ከኪሳችሁ አይጎልም። እንደውም በል በረካ ያለው በል ይጨምራል በል እንደውም ይከስራል። ኦኬ እና ጀዛኩም ላሁ አልፍ ኸይር፣ ወድባችን በርታ። ምንም አይነት ነገር እንትን እንዳይልክ፣ ያው ሁላችን ላላህ ብለን እንወዳቸዋለን። ሁላችሁንም ጀዛኩም ላ